አንድ ሰው በህልሙ ከፍቅረኛው ጋር ገላውን ሲታጠብ ከተመለከተ በቅርቡ ወደ ትዳር እንደሚሄድ ያመለከታል። በአጠቃላይ በህልም ገላ መታጠብ ጥሩ እድሎችን ከመጥፎ ወደ ጥሩ ጸባይ መሸጋገርንም ያመለከታል። ነገር ግን ሁሉም የሚወሰነው እንዳየነው የህል መገባብና አሁን ላይ እኛ እንዳልንበት ሁኔታ ነው። ሰላም ውድና የተከበራችሁ የድሪምቲዩ ቤተሰቦች እንዴት ናችሁ? ዛሬ ለመጀመሪያ ጊዜ ቻናላችን የጎበኛችሁ ቤተሰቦች እንኳን ቤታችሁ ወደ ሆነ ወደ ድሪምቲዩ በሰላም መጣችሁ እያልኩኝ በዛሬ ቪዲዮ በህልም ገላን መታጠብ ከሃይማኖትና ከሳይኮሎጂ አንፃር ፍቺው ምን እንደሚመስል በዚህ ቪዲዮ የምናይ ይሆናል። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ስንል በአክብሮት እየጠየቀን ቪዲዮውን ከወደዳችሁ ላይክ፣ እንዲሁም እንዲፈታላችሁ የምትፈልጉት ህልም ካለ ኮመንት ሰክሽን ላይ እንድታስቀምጡልን ስንል በትህትና ጠይቃለሁ። አንድ ባለትዳር ሰው በህልሙ ገላውን ሲታጠብ ከተመለከተ ህልም አላሚው በውስጡ ምንም አይነት ክፋት እንደሌለበትና ለሰዎች ጥሩ እንደሆነ የሚያመለክት የህልም ፍቺ ነው። አንድ ሰው በሚሰራበት ማለትም በስራ ቦታው ላይ ሆኖ ገላውን ሲታጠብ ከተመለከተ ይህ የሚያመላክተው ህልመኛው በስራው ትርፋማ እንደሚሆንና በሥራውም ጥሩ ዕድሎች እንደሚያጋጥሙት ያመላክታል። አንድ ሰው በህልሙ መንገድ ላይ ገላውን ሲታጠብ ከተመለከተ ህልመኛው በህይወቱ የሚያጋጥመውን ስነ ልቦናዊ አለመረዳዳት መጠን መጨመሩን የሚያመላክት ነው። አንድ የታመመ ሰው በህልሙ ገላውን ሲታጠብ ከተመለከተ ህልመኛው በቅርቡ ከህመሙ እንደሚያገግም ወይንም እንደሚሻለው የሚያመላክት የህልም ፍቺ ነው። አንድ ሰው ከማያውቀው ሰው ጋር ገላውን ሲታጠብ ከተመለከተ ህልመኛው በቅርቡ የሚያጋጥሙትን ጥሩ የምስራቾች እንደሚኖሩ የሚያመላክት ነው። አንዲት ሴት ከፍቅረኛዋ ጋር አብረው ገላቸውን ሲታጠቡ ከተመለከተች በቅርቡ ወደ ትዳር እንደምትገባ ያመላክታል። ያው ከፍቅረኛዋ ጋር ማለት ነው። ከዚሁ ጋር ተያይዞም አንድ ወንድ ከፍቅረኛው ጋር በቆሸሸ ውሃ ገላውን ሲታጠብ ከተመለከተ በፍቅረኛው መካከል ችግር ካለ ችግሩ እንደሚባባስ፣ ችግር ከሌለ ደግሞ ችግር እንደሚፈጠር የሚያመላክት ነው። አንድ ሰው በህልሙ ገላውን መታጠብ አለመቻልን ከተመለከተ በህይወት ውስጥ እያጋጠመው ላለው ችግር መፍትሄ ላይ መድረስ እንዳልቻለ የሚያሳይ ህልም ፍቺ ነው። አንድ ሰው በህልሙ ገላውን ለመታጠብ ልብሱን ሊያወልቅ ሲል ልብሱ ደግሞ ከላዩ ላይ አለወልቅ ሲለው ከተመለከተ ይህ ሰው በህይወቱ ለመሻሻል ወይም ደሞ ለመለወጥ ሲሞክር በቅርቡ ያለ ነገር እንዳይለወጥ እንዳደረገው የሚያመላከት የህልም ፍቺ ነው። እናም ይህን ያየ ህልመኛ ራሱን ቆም ብሎ ማየት እንዳለበት ያመላክታል። አንዲት ባለትዳር ሴት በህልሟ በቆሸሸው ውሃ ገላዋን ስታጠብ ከተመለከተች ይህ ይህቺ ሴት አሁን ላይ በህይወቷ መጥፎ ነገሮችን እያደረገች እንደሆነ የሚያመላከት የህልም ፍቺ ነው። አንድ ሰው በህልሙ ደስተኛ ሆኖ ገላውን ሲታጠብ ከተመለከተ በቅርቡ ያሰበው ሁሉ እንደሚሆን እንደሚሳካለት ያመላከታል። እንዲሁም ወደ አሰበበት አላማ እንደሚደርስ ያመላከታል። ከዚሁ ጋር ተያይዞም አንድ ሰው ተከፍቶ ገላውን ሲታጠብ ከተመለከተ ይህ የሚያመላከተው ህልመኛው መጨረሻው ጥሩ ለሆነ ነገር አሁን ላይ በመጥፎ ሁኔታ ውስጥ እየተጓዘ መሆኑን ያመላከታል። አንድ ሰው ከትዳር አጋሩ ጋር ገላውን ሲታጠብ ከተመለከተ እናም ደስተኛ ከነበሩ ግንኙነታቸው እርስ በእርስ የሚደጋገፉና በመሃላቸውም ትልቅ ፍቅር እንዳላቸው የሚያመላክት የህልም ፍቺ ነው። አንዲት ሴት በቆሸሸ ውሃ ገለዋን ስትታጠብ ከተመለከተች አሁን ላይ እየደረሰባት ያለው ስቃይን የሚያመላክት የህልም ፍቺ ነው። ለዛሬ ይዤ የመጣሁት ቪዲዮ ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ በማድረግ እንዲሁም እንዲፈታላችሁ የምትፈልጉት ህልም ካለ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።